ሸይኽ ሑሰይን በተለይ በአሁኑ ሰዓት ለህል ሱናዎች ወይንም ደግሞ ደሞ ለሱና እየዋሉት ያለው ውለታ እንዲህ በትንሹ የሚገለጽ አይደለም አንዳንዴ ፍትናዎች ሲመጡ ያንገዳግዳሉ አንዳንድ ፍትናዎች አሉ በእውቀት የሚታለፉ አንዳንድ ፍትናዎች አሉ በሰብር የሚታለፉ አንዳንድ ፍትናዎች አሉ በዝምታ የሚታለፉ አንዳንድ ፍትናዎች አሉ ከቤት ሳንወጣ ቤት ውስጥ ቁጭ ብለን የምናልፋቸው ፍትናዎች አሉ በዚህ ጊዜ ግን የነበሩ ፍትናዎች በጣም ከባድ ፍትናዎች ነበሩ። በአቂዳ ቢባል በመንኸጅ ቢባል በአህካሞች ቢባል በተለውኑ በመቀያየሩ ቢባል በሁሉም ዘርፍ ላይ በጣም ብዙ ፍትናዎች ነበሩ። በዚህ ዓመት በጣም ብዙ ፍትና አስተናገደናል። በዚህ ጊዜ ለነበሩ ፍትናዎች ዕልምየን መልስ ያስፈልጋቸዋል ቃ ላ ላህ ወቃለ ረሱል ወቃለ ሰሃባ የሚል እንዲህ አይነት ድግጥ ጨለማ ለብሶ የሚመጡ ፍትናዎችን በቀልድ አይታለፉ። በተለይ ሱና ላይ የነበረ ሰው ብዥ ሲልበት፣ በጣም ብዙ ሰው ነው ብዥ የሚልበት። ሱና ላይ የነበረው ሰውዬ ያ ብዥ ያለበት እውቀት ኑሮትም ብዥ ብሎበት ሊሆን ይችላል፣ ሳይኖረውም ብዥ ብሎበት ሊሆን ይችላል። በሱ ብዥ ብሎበት አይቀርም። ከጀርባው ያሉ ወታደሮቹ አሉ፣ እነዛም ላይ አብሮ ነው ብዥ የሚልባቸው። ለዚህ ነው አለሱናዎች ሁሌ ለሙስሊሙ ማህበረሰብ ዘብ ይቆማሉ። ለህዝብ ዘብ ቆማለሁ የሚል ሰው መስዋዕትነት ያስከፍለዋል። ክብሩ መጣስ ሊሆን ይችላል፣ የግድያ ሙከራ ሊሆን ይችላል፣ ከሀገር መባረር ሊሆን ይችላል፣ ቤተሰቡን የማፈናቀል ሊሆን ይችላል። በጣም ብዙ ጉዳት ሊደርስበት ይችላል። የቆመው ለምንድነው? ለኡማው ዘብ ነው። ይህንን ዘብ መቆም ጥቂት ሰዎች ናቸው የሚያልፉት። ሙሲባ ሲበዛባቸው ከዚህ በፊት ሲባል የነበረው ይሄ ቂለ ወቃሉ መለየት አያስፈልግም ከህዝብ ላይ ተነጥሎ መውጣት አያስፈልግም፣ ሁላችንም አንድ ነን ምናምን ወደሚለው ተሰባብረው ይመለሳሉ። በዚህ ሰዓት አልሐምዱሊላህ ይህንን ሸይኽ ሑሰይንን አላህ ሰጥቶን እንደ ውለታ ነው እኔ የምቆጥራቸው። ለአህባሾች ቢባል በሚያመጡት ብዥታ ወዳው መልስ፣ ለኢኽዋን ቢባል በሚያመጡት ብዥታ ወዳው መልስ፣ ለሙመያ ቢባል ለሚያመጡት ብዥታ ወዳው መልስ፣ ለአዲሱ ሙመያዎች ቢባል ለሚያመጡት ብዥታ ወዳው መልስ። ይህ መልስ ደግሞ በእንደኛ አይነት መልስ አይደለም የሚመልሱት። እሳቸው ዕልምየን በሆነ ማንንም ሊያንቀሳቅስ በማይችል ሁኔታ ወጥመድ ውስጥ አስገብቶት ነው መልስ የሚሰጡበት። ማንም አይደፍረው። አልሐምዱሊላ ይሄ የአላህ ትልቁ በተለይ ለኢትዮጵያ አህለ ሱና የዋለልን ውለታ ነው ነው ብዬ ማስበው። አንዳንዴ እኔ ወደ መካ ሲሄድ አገኛቸዋለሁ ሼክ ሁሴንን። ምናልባት አሁን ሀገራችን ላይ ያሉ መያዎች የድሮዎችም ይሁን አዲስም ሼክ ሁሴንን እንደዚህ ቀለል አድርጎ እንደሚናገራቸው አይደለም በል ሼክ ሁሴን ደረጃቸውን የሚገልጹት ኢትዮጵያ ውስጥ ያሉ አሊሞች ሳይሆን የውጮቹ ናቸው። ምናልባት የተለያየ ሪከርድ ሰምታችሁ ሊሆን ይችላል። ስመላለስ እኔ ሼክ ሁሴንን እማውቃቸው ሼክ ረቢ ሲያስቀሩበት ወይም ደሞ ሼክ ረቢ የነበሩበት መስጊድ ውስጥ ቁጭ ብሎ ነው እዛ አገር ለዶክትሬት ለመመረቅ የተዘጋጁ ከተለያየ ሀገር የመጡ የሚሆን የሳውዲ ዜጋዎችን ቁጭ ብሎ እጃቸውን ይዞ እንዲጻፍ እንዲያርግ ይሄ ራዊ ይሄ ነው፣ ይሄ ከዚህ ነው፣ ይሄ ሰነዱ እንዲህ ነው ብሎ ቁጭ ብሎ ሲያስተምሩ ነው ማውቃቸው። በል እንደውም ከአዲሱ ሙሚያዎች ውስጥ በላይነት የሚታወቁ እጃቸውን ይዞ ይሄን እዚህ ጋር እንዴት ትጽፋለህ፣ ይሄን ራዊ እንዴት እንደዚህ ብለ ጠቅሳል፣ ይሄን እንደዚህ ያደርግ እንጂ ይሄ ይለላለሁ ብሎ ሲያስተምሩ ነው ማውቃቸው። ይሄን እነሱ ከዚህ በፊት በቻናላቸው ምስክርነት የሰጡበትም ቃል ጭምር ነው። ነገር ግን ሰው ሁሌ ተቃርኖ ካመጣ እሱን ማዋረድ ነው እንግዲህ የሚፈለገው። ወደ ማዋረድ ደረጃ ገቡ። አላኩልሊሃል እኔ ብዙ ጊዜ ጀልሳ ሳደርግ በብዙ ነገራቸው ነው የምገረመው። በእውቀታቸው በሆነ በኩል ትገርማል፣ በባህሪያቸው ደግሞ ታች ወርዶ እንደ ህፃን ልጅ ሰውን ሲንከባከቡ። የኢትዮጵያ ሁጃጅ ለሀጅ ብሎ ይሄዳል። ሐኪም ቤት የጠፋበት ሐኪም ቤት በማድረስ መንገድ የጠፋበት መንገድ በማድረስ ገንዘብ ያጣ ገንዘብ በመስጠት ለፈተዋ የሄደን ወደ ፈተዋው በማድረስ ለቅራት የሄደን የቅራትን መስመር በማሳየት መናጀ የጠፋው ና መናጀ ነው በማለት ብዙ የሆነ ኸይር ስራዎች አሏቸው። አላህ ለሁሉ ሰው አይሰጥም። በል እንደውም የዛሬ ሶስት ዓመት አራት ዓመት አካባቢ የሆነ ጀልሳ ላይ ተሳትፌ ነበር። ከነሱ ጋር የመሻይኮች ጀልሳ አለ፣ ራስ በራሳቸው ሙዳረሳ የሚያደርጉበት። ሼክ አዲል የሚባሉ ትልቅ ሼክ ናቸው፣ እያስቀሩ ነበረ ክታብ የሆነ ቦታ ላይ ደረሱና ያው ሰውን በርቀት ብዙም አታውቀውም። የሆነ ቦታ ደረሱና የሆነ ሀዲስ ሲመጣ በዚህ ሀዲስ ሼክ ሁሴን ምን ይላሉ ተብሎ ተጠየቁ። የሚጠይቁት የሚያስተምሩት ሼክ ናቸው። እንግዲህ ይህም ሼክ የሼክ ሙቅብል ደረሳ ናቸው። የሚያስተምሩት ያ ሼክ ስለዚህኛው ሀዲስ ደረጃ ማን መልስ ይስጥበታሉ? ሼክ ሁሴን። እኔ ቁጭ ብዬ ያየሁት ማለት ነው፣ በል ሳውዲ ላይ ኡመል ቁራም ሌሎችም ዩኒቨርሲቲዎች ላይ ዶክትሬታቸውን ይዞ በየሀገሩ ለማስተማር የተበተኑ አህለ ሱናዎች የቸገራቸውን የሀዲስ ደረጃ ዒለሎችን ሸይኽ ሑሰይን ጋር ደውሎ ነው ማብራራት የሚጠይቁት። ባለፈው ግን አንድ ከአዲሶቹ ሙመያዎች አዘጋጅቶ የሚሰጣቸው ሰው አለ ወይም ደግሞ አዘጋጅቶ የሚሰጠው ሰው አለ ብሎ ሲለቅ፣ ምን ያህል ነው የሰው ልጅ? ምን ያህል ብንረገም ነው ይህን ደረጃ መድረስ ቢያንስ እንኳን ያለውን አያስቀምጥም ሰው በል። እያንዳንዱ አህለ ሱና አካባቢ ወይም ደሞ ሱና አካባቢ ላይ የሚንቀሳቀሱ ወጣቶች ዳኢዎች፣ ይሄን አዲስ አውጣ፣ ይሄን አስገባ፣ ይሄ ሰይህ ይደግፈኛል ብለህ ለመናጂ ያመጣው ላ ይሄ አይሆንም ይሄማ ሀዲሱን እግት አለበት ይህን በፍጹም አታድርጉ ብሎ የሚመክሩ ትልቅ ሸይኽ ናቸው። ባለፈው ስልጤ ዞን ላይ ቅልጦ ፕሮግራም በነበረበት ሰዓት ዶክተር የሚለውን ነገር አሁን ለጊዜው እጄ ላይ አልደረሰም፣ አሁን አልቀበልም ብሎ መድረክ ላይ መልሶ ነበር። ነገር ግን አሁን የሰማ ነው ዶክተሬታቸውን እንደተቀበሉ ከራሳቸው አደለ። የሚያስተምራቸው የዩኒቨርሲቲው ዶክተሮች ናቸው። ለሸይኽ ሑሰይን በድምፅ ዶክተሬታቸውን በዛሬዋ ሌሊት ብሎ ቀኑን ጠቅሶ በሚያምር ሁኔታ አላህ በረካ ያደርግላቸው ብሎ መርቆ ዶክተሮች ዶክትሬታቸውን መስክሮ የሸኟቸው። ይህም ዶክትሬት በርቀት ትምህርት የመጣ አይደለም ወይ አዲስ አበባ ላይ ቁጭ ብሎ ከሱዳን በአመት ሁለት ቀን ሶስት ቀን ወይም ደሞ ሶስት ወር ሁለት ወር ተምሮ የመጣ ዶክትሬት አደለ። አይደል? ሼክ ሁሴን ያያቸዋቸው አላችሁ ካርባዎች በላይ ናቸው እድሜያቸው ያቸው አልহামዱሊላህ በእድሜም ችኩል ናቸው በሳላ አይደሉም ልጅነት ስላለባቸው የሚባሉበት ደረጃ አደለ። ለነብዩ ኡማውን ካን ተሰጥቶታል የተባለውን እድሜ ከግማሽ በላይ አገባዶት ወደ ከፍተኛው እየያዙ ነው በእድሜም አልহামዱሊላህ ተለቅ ያሉ ናቸው ይህም ሼክ እንደኛ የተወሰነ ንግድ፣ የተወሰነ ዳዕዋ፣ የተወሰነ ቅራት፣ የተወሰነ ትምህርት ቤት በማለት ሳይሆን ከልጅነታቸው ጀምሮ ሀገር ውስጥም ማንሳት ያለባቸውን ዒልም አንስቶ የሀገራችን የድሮ ሙብተዲዎች ያውቋቸዋል። ሼክ ሁሴንን ዶክተር ያቀዋል በደንብ። ሼክ ሁሴን እውቀታቸው ምን ያህል ደረጃ ላይ ነበር የሚለውን ዶክተር ያቀ እነ መሐመድ አመዲ፣ እነ ሐሚድ ሙሳ፣ እነ ኤልያስ፣ እነ መሐመድ ሰዒድ፣ እነ ካሚል ጀውሃር ሁሉም ያውቋቸዋል። ሼክ ሁሴን የት ነበሩ የዛኔም የነበራቸው የዕውቀት ደረጃ ይታወቃል። ከሀገር ሳይወጡ ከሀገር ከወጡ በኋላ ደግሞ አልሐምዱሊላ መካ ላይ ሼኽ ረቢን ጠዋት ማታ ከራሳቸው ጋር እየሰገዱ ከራሳቸው ጋር መኪና ውስጥ እየተመላለሱ ነው አልሐምዱሊላ ክታባቸውን የአቂዳም ክታብ ይሁን የምንም ክታብ ያነሱት ይታወቀ ይሄ ማንም የሚመሰክረው ነው ሌላኛው ደግሞ ትልቁ አሊም የታወቁት ሼኽ መሐመድ አሊ አደም ላይ ነው ትልቁን እውቀታቸውም የሚወሰዱት መሻይኮቻቸውም አህለ ሱናዎች ዘንድ በግልጽ የሚታወቁ ናቸው። እንኳን ሸይኽ ሑሰይን ይቅርና የሸይኽ ሑሰይን መሻይኮች በግልጽ ዓለም ላይ የሚታወቁ ናቸው። ለሱና ሲያገለግሉ የነበሩ በህይወት ያሉት እንግዲህ አላህ ከፍትና ጠብቆ፣ ኸይራቸው ላይ ኸይራ አብዝቶ፣ በሰላም ወደሚቀጥለው ሀገራቸውን እንዲሸኛቸው ድዋ እናደርጋለን። በህይወትም የሌሉ ወደ አኼራ የሄዱ የሱና ዘብ የነበሩ አሊሞችን አላህ ቀብራቸውን ኑር እንዲያደርግላቸው እንጠይቃለን። እንግዲህ ይህ ሸይኽ ሑሰይን ብዙ ክታቦችን ነው እያዘጋጁ ያሉት። ወደ አህካሞች ብንሄድ ያው ብሎግን እንዴት አድርጎ አብጠርጥሎ ሰይሁን ደይፉን ለይቶ የመጀመሪያውን ክፍል አዘጋጅቶ ለቆታሉ። ምናልባት ደርሷችሁ ሊሆን ይችላል። ይሄ በጣም ዕልም መስመር ላይ ወይም ደግሞ የዕልም ጎዳና ላይ ላለ ሰው ወሳኝ የሆነ ክታብ ነው። ትክክለኛ አህካሞችን በማይከብድ ሁኔታ ጠንካራ የሆኑና ግንዛቤ ያላቸውን ዓሊሞችን ሸርሂ ያመጡ በደንብ አድርገው አብጠርጥሮ አስቀምጦታሉ። ይሄ በጣም በአህካም ደረጃ እንዲቀራ የሚገፋፋበት የሆነ ክታብ ነው። በደንብ አዘጋጅቶ ለፍቶበት ደክሞበት አሉ ሼክ ሁሴን። ሌሎችም ሀገራችን ላይ በአሁኑ ጊዜ የተንሰራፋው የአክፍሮት ኃይል በነቢዩላ ዒሳ ስም ወይንም ደግሞ ቁራናችሁ ላይ ኢየሱስ ጌታ መሆኑን ይናገራል በሚል እነዚህ ጴንጤዎች ለሚያናፍሱት ማናፈሱ እንኳን በቂ የሆነ ክታብ ጽፎ አልሐምዱሊላህ በየቦታው እየተቀራ ነው። ክታቡ በአቂዳም በመንሃጅም በሁሉም ዙሪያ ላይ አላህ ወፍቋቸው እያዘጋጁ ነው። እኔ ሁሌ የምመኘው ደግሞ መግሪብ ላይ ጀምሮት እስከ ፈጅር ድረስ አንድ ክታብ ማዘጋጀት ይችላሉ። ይሼኽ፣ በቅርብ ያው ስለማውቃቸው ነው የምነግሯቸው። አላህ መጽሐፉን እንደዚህ ክታቡን ማዘጋጀቱን እንዳገራላቸው ትንሽ እውቀት ይዞ መድረክ ላይ ወጥቶ አቀነባብሮ ኡማውን ያልሆነ መስመር የሚያስይዙ ቦታዎች ላይ አላህ ተክቶልን ቢሆን ኖሮ እላለሁ። ሁሌ ሁሌ ልክ መጽሐፉ እንዲህ እንደገራላቸው በዚሁ ልክ ደግሞ መድረክ ላይ ወጥቶ አላህ ፈሲ አድርጓቸው እውቀታቸውን ቢያካፍሉን እላለሁ። አላህ እንዲያካፍሉን እንግዲህ ይወፍቃቸው። ምናልባት ዘንድሮ ያው ዶክትሬታቸውን ጨርሰዋሉ፣ ሀገራቸውን ገብቶ የሀገራቸውን ሕዝብ ይጠቅማሉ ብዬ ተስፋ አደርጋለሁ። በአላህ ያልታወቁ ሼክ ናቸው ብዙ ጊዜ እንደምታውቁት

ለካ እነሱ የሚናገሩት የውጭ አሊሞች ይናገሩታል እንዴ ብሎ ህዝቡን አእምሮ ቆልፍ ያደርጉታል። እነሱ ብቻ አይደለም እዚህ የሚናገሩት ውጭ ያሉትም ለካ ይደግፉታል እንዴ የሚለውን ነገር እንዲ የእነሱ ነው ነስር የሚያደርጉት። አማ አህለ ሱናን አያስተዋውቁ፣ አህለ ሱናን የሚያስተዋውቀው አህለ ሱና፣ ሙብተዲን የሚያስተዋውቀው ሙብተዲን እንጂ። ይህ ሼክ ሼክ ሁሴን አላህ እልማቸውን ለመሰብሰብ እንዳገራላቸው የሀገራቸውንም ህዝብ እኔ የሌላ ሀገር ዜጋ መጥቀም ካለባቸው በላይ ጠቅመዋለሁ ብዬ ነው ማስቡ ሳውዲ ኢማምነት ላይ ያሉ መሻይኮች የማውቃቸው መሻይኮች አሉ። ሸይኽ ሑሰይን ጋር መጥተው ይጠቀማሉ። እኔ በአይን ያየሁትን ነው ምነግራቸው፣ ወሬ አደለም። መጥተው ቁጭ ብሎ ይጠቀሙባቸዋል። እንደነገርኳችሁ፣ በስልክም በቴሌግራምም በምንም እየተጠየቁ የሌላ ሀገር ዜጋ ይጠቅማሉ። የሀገራቸውን ወጣት ክታብም እያዘጋጁ ያዘጋጁትን ክታብም እያስቀሩ፣ ሌሎች ክታቦችም እያስቀሩ እንደው እንደ ጃሚያ ከፍቶም ጣሊበል ዒልምን ዒልም ፈላጊ የሆኑ ደረሶችን በሁሉ ነገር የታጠቁ ሆኖ ብይዙልን በጣም ደስ የሚል ነገር ነው እና ሸይኽ ሑሰይን አልሐምዱሊላህ ዘንድሮ ወይም ደግሞ ያለፈው አመት የአመቱ መጨረሻ አካባቢ ዶክተሬታቸውን የሚማሩበት የነበረው ዩኒቨርሲቲ ያው በግልጽ ሰጥቷቸዋል። ምናልባት ያው አንዳንዴ እንደዚህ አይነት ነገሮችን ለመግለጽ ለምን አስፈለገ ከተባለ ከሱና ውጭ ያሉ ሰዎች ሱንዮችን ለመንቀፍ ሲፈልጉ ዒልም የላቸውም ለዕልማቸው እውቅና የለውም፣ እድሜያቸውም ትንሽ ነው፣ በሳልም አይደለውም፣ ችኩሎች ናቸው ብሎ ስለሚሉ ግልጽ ማድረግ ግድ ይላል። አንዳንዴ ምናልባት ራሳቸው ይሄን ነገር ላይወዱት ይችላሉ። አይወዱትም፣ ብዙ ጊዜ አይፈልጉም፣ እንደዚህ አይነት ተስኪያዎችን አይፈልጉም። ግን የያዙት እውቀት ደግሞ ከህዝብ ጋር መተዋወቅ አለበት፣ ግድ ይላል። አንዳንዴ ማስተዋወቅ በራሱ ህዝቡን ወደኛ ፊቱን ከምናዞር ወይንም ደግሞ ፊቱን አዞሮ እኛን ከሚጠብቅ ትላልቅ ዓሊሞችን እንዲጠብቅና